ክቡራት እና ክቡራን ጥሪያችንን አክብራችሁ በፌዴራል በፌደራል ደረጃ በሚካሄደው አጀንዳ የማሰባሰብ የምክክር መድረክ ላይ ስለተገኛችሁ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም ከፍ ያለ ምስጋናዬን አቀርባለሁ። እድሜና ታሪክ ጠገብ የሆነችው ሀገራችን በብዙ ከፍታና ዝቅታ ውስጥ አልፋ ዛሬ ላይ ደርሳለች። ከፍታዎቿም ሆኑ ዝቅታዎቿ የጋራችንና በትውልዶች መካከል እየተቀባበልናቸው የመጡ ጉዳዮቻችን ናቸው። ኢትዮጵያ ክቡር የሆነ የሰው ልጅ መገኛ ብቻ ሳትሆን የአህጉራችን ነፃነት ተምሳሌትና ፋና ወጊ ነች። ሀገራችን የኋላ ቀርነትና ድህነት ተምሳሌት ብቻ አይደለች። ለዓለም ሥልጣኔ አበርክቶ ያላት ሕዝቦቿ በፈጣሪያቸው ታምነው በርህራሄና በመተጋገዝ ዘመናትን የተሻገሩባት ድንቅ ምድር ነት። ክቡራትና ክቡራን፣ በርካታ ቋንቋዎች የሚነገሩባት የብዙ ባህሎችና ሕያው ሙዚየምም ነች። ምንም እንኳ ከድህነትና ከኋላ ቀርነት ለመላቀቅ ጉዞ ፈታኝና ረጅም ቢሆንም ከመታተር የማይጎዝም ከወደቀበት ለመነሳት ተስፋ የማይቆርጥ የብርቱ ህዝብ መኖሪያም ሀገር ነች። እነዚህና ሌሎች አኩሪ ሴቶቻችንን ቀና አድርገውን በኩራት የሚያኖሩን ህዝቦቿ እኛ ኢትዮጵያውያን ነን። ክቡራትና ክቡራን ቀደም ስል ከተከሷቸው ሁነታዎች በአንጻሩ የጋራ ሴቶቻችንን የሚፈታተኑ ትልቅ የመሆን ዕልማችንን ሩቅ የሚያደርጉ ፈተናዎችም አሉብን። ለነዚህ ተግዳሮቶች መፈጠር ምክንያቶች እጅግ መሠረታዊና ሀገራዊ በሆኑ ጉዳዮች ላይ ጎልቶ የሚታዩ ያለ መግባባትና የሀሳብ ልዩነቶች ያሉን መሆኑ ነው። በመሠረታዊ ጉዳዮች የሀሳብ ልዩነትና ለመግባባቶች በሰፈሩበት ሁኔታ እንኳን ኢትዮጵያን የሚያክል ሀገር አንድን ቤተሰብ በሁለት እግሩ ማቆም አስቸጋሪ መሆኑ ከማንም የተሰወር አይደለም። ክቡራትና ክቡራን፣ በህብረተሰባችን በምሁራኖቻችን እና በፖለቲከኞቻችን መካከል በየጊዜው እየተፈጠሩና እየሰፉ የመጡት የሀሳብ ልዩነቶቻችን ጦር አማዘው ብዙ ዋጋ አስከፍለውናል። እኒሁ ምክንያቶች ሀሳባችንና ቀልባችንን ሰብሰብ ባድርገንና ያለንን ውስን ውስን አቁም አረባርበን ለጋራ እንዳን ሰራ አድርገው ነው። በውጤቱም በሺዎች የሚቆጠሩ ዜጎቻችን በጦርነትና መሰረታዊ ፍላጎታቸው ሊሟሉ ባለመቻላቸው ህይወታቸውን አጥተዋል፣ ለአካልና አእምሮ ጉዳትም ተዳርገውብናል። በብዙ ወጣ ውረድ የተገኙ ሀብትና ንብረት በከፋ ደረጃ ወድሟል። በርካታ ዜጎቻችን ይሻል ከነበረው ቀያቸው ተፈናቅለው በየመጠለያው ዝናብ ና ፀሐይ የተፈራረቀባቸው ለከንፋ እንግልት ተዳርገውብናል። እነዚህ ችግሮች ትናንት ወይም አሁን ብቻ የተፈጠሩ አይደሉም። ትናንት ነበሩ፣ ዛሬም ቀጥለዋል። የተከበራቸው የመድረኩ ተሳታፊዎች ከዚህ አዙሪት ውስጥ መውጣት ያልቻለው ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካከረን መፍትሄ ስላላበጀልላቸው ነው የሚል መልስ እናገኛለን። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። ኮሚሽኑ ይህንን ኢትዮጵያውያንም ሕልም ቋጠሮ ለመፍታት ሕዝባችንን ቀኝ እጁ አድርጎ ከበርካታ ባለድርሻ አካላት ጋር እየሰራ ነው። ይህ በዛሬ እለት የሚጀመረው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ ለኮሚሽናችን አስራ አራተኛው መድረክ ነው። በዚሁም መሰረት አጀንዳ ከማሰባሰብ አኳያ የሚቀሩት ዋና ስራ ዋና ዋና ስራዎች የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። ምንም እንኳ በርካታ የፖለቲካ ፓርቲዎች በሂደቱ እየተሳተፉና በከፍተኛ ሁኔታ እያገዙን ቢሆንም የተወሰኑ ፓርቲዎች በየራሳቸው ምክንያቶች እስካሁን የምክክሩ ሂደት አካል አልሆኑም። መሳሪያን ግበው ወደ ዱር የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽናችንንና ሌሎችንም ባለድርሻ አካላት የሚያሳስብ ጉዳይ ነው። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አኳያ በምክክር ሂደቱ ቢሳተፉ በጎ ሚና የሚኖራቸው የፍርድ ሂደታቸውን እየተከታተሉና በስደት ላይ ያሉ ወገኖቻችንን ጉዳይ ቀላል ግምት የሚሰጠው አይደለም። ክቡራትና ክቡራን ሂደቱን አጋምዶ ወደ ዋና ምክክር ጉባኤ ጫፍ ላይ እየደረሰ ያለው የኢትዮጵያ ምክክር ይበልጥ አካታችና አሳታፊ እንዲሆን፣ ለችግሮቻችንም ዘላቂ መፍትሄ እንዲያስገኝ የእነዚህ ወገኖች ተሳትፎ የራሱ አስተዋጽኦ እንዳለው ኮሚሽናችን ያምናል። ይህ ጉዳይ ኮሚሽኑ እስካሁን ባካሄዳቸው በሁሉም መድረኮች የተሳተፉ የተለያዩ የህብረተሰብ ክፍሎች ተወካዮች፣ የፖለቲካ ፓርቲዎች ተቋማትና ማህበራት፣ ታዋቂና ተጽዕኖ ፈጣሪዎች፣ የመንግስት አካላት ተወካዮች ጭምር ጥያቄ መሆኑን ተገንዝበናል። በሌሎች በሌሎች ሀገራት የተካሄዱ ሀገራዊ ምክክሮች መሰል ሁኔታዎችን ካስተናገዱበት ሁኔታም የምንወስደው ትምህርት ይህንኑ ነው። ክቡራትና ክቡራን፣ በመሆኑም ይህንን መልካም አጋጣሚ በመጠቀም የሚከተሉትን አንኳር ጥያቄዎች ለማቅረብ እና በጋራ ሰርተን ውጤት እንደምናመጣባቸው በኮሚሽኑ ምክር ቤት ስም በአክብሮት እጠይቃለሁ። እነኚህን የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድም እህቶቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ የክልሉ ጊዜያዊ አስተዳደር፣ የፌዴራል መንግስት የፖለቲካ ኃይሎች እንዲሁም በጉዳዩ ላይ አዎንታዊ ሚና ያላቸው ወገኖች ሁሉ ተገቢውን ጥረት እንዲያደርጉ። በመቀጠል በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆኑበት ታ ብቸኛው መንገድ ሀገራዊ ምክክር መሆኑን በመገንዘብ በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። በዚህ ረገድ በትጥቅ ትግል ውስጥ ያሉ ወገኖች የራሳቸውን ኃላፊነት ለመወጣት በብርቱ እንዲያስቡበት እንዲሁም መንግስት ሁኔታዎችን ለማመቻቸት ለምክክር ሂደቱ የሚቻለውን አስቻይ ሁኔታ ለሁሉ በመፍጠር አባታዊ ይህ እናታዊንም ይጨምራል ሚናውን እንዲወጣ እየጠየቀ የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉዳዩ ልዩ ትኩረት በመስጠት በሕግ በተሰጠው ተግባርና ኃላፊነት ልክ የሚቻለውን ሁሉ ጥረት ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለማረጋገጥ ወዳለሁ። በመቀጠልም በተለያዩ ምክንያቶች የሀገራዊ ምክክር ሂደቱን ያልተቀላቀሉ እንዲሁም ተሳትፎ ሲያደርጉ ቆይተው ያቋረጠው የፖለቲካ ፓርቲዎችን ወደ ምክክሩ እንዲመጡ ኮሚሽኑ ጥሪውን እያቀረበ በሂደቱ ላለመካተት ከኮሚሽኑ አንጻር የሚያነሷቸው ምክንያቶች ካሉ ተቀራረበን በመመካከል ለመፍታት ወይም ልዩነቶችን ለማጥበብ በእኛ በኩል ዝግጁ መሆናችንንም አሁንም በድጋሚ ለማረጋገጥ እወዳለሁ። መጨረሻም በተለያዩ ምክንያቶች በእስርና በስደት ላይ ያሉ ያሉና በሂደቱ ቢሳተፉ የበኩላቸውን ገንቢ ሚና ሊወጡ የሚችሉ ዜጎች የሕግ የበላይነትን ባከበረ መልኩ በምክክሩ የሚሳተፉበት ሁኔታ እንዲመቻች በመንግስት በኩል የሚቻለው ሁሉ ጥረት እንዲደረግ ኮሚሽኑ ይጠይቃል። ውራትና ቁራን የምንገኘው የሀገራዊ ምክክር ጉባኤ መዳረሻው ላይ ይህን የተሟላ ለማድረግ ከትግራይ ክልልና በውጭ ከሚኖሩ ኢትዮጵያውያን አጀንዳ ማሰባሰብ እና የጉባኤውን ተወካዮች ማስመረጥን ይጠይቃል። ይህ አብይ ስራ በቀጣይ ወራት ይጠናቀቃል ብለን ተስፋ እናደርጋለን። የአወያዮች መረጣና ስልጠና፣ የአጀንዳ ቀረጻ የምክክር ሂደት ስርዓትና ድንጋጌዎች እንዲሁም ዲጂታላይዜሽን በተግባር ላይ ይገኛሉ። እነዚህ ውሳኔ ወሳኝ ጉዳዮች እንዲሳኩ የሁላችንን ያላሰለሰ ጥረት ይፈልጋሉ። የሃይማኖት አባቶችና መሪዎች፣ የአገር ሽማግሌዎችና እናቶች፣ የፖለቲካ ፓርቲዎች፣ የሚዲያ ተቋማት፣ የሲቪክና የሙያ ማኅበራት፣ ታዋቂና ተጽዕኖ ፈጣሪዎች፣ የማኅበረሰብ አንቂዎች የዲሞክራሲ የደህንነትና የጸጥታ ተቋማት፣ ወጣቶች፣ ሴቶች፣ ከሁሉም በላይ ህዝቦቻችን ይህ ታሪካዊ የምክክር ሂደት የተሳካ እንዲሆን የበኩላቸውን ጥረት እንድታደርጉ በአክብሮት የኢትዮጵያ ሀገራዊ ምክክር ኮሚሽን ይጠይቃል። በዚህ አጋጣሚ የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱን ይበልጥ አካታችና አሳታፊ ለማድረግ እንዲቻል ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጅ መሆኑን አሁንም በድጋሚ ለማረጋገጥ ወዳለሁ። በድጋሚ ጥሪያችንን አክብራችሁ ስለተገኛችሁ ከልብ እያመሰገኑ መልካም የአጀንዳ ማሰባሰብ የምክክር መድረክ እንዲሆንላችሁ እመኛለሁ። ዋቃ ዳሾ